ጋይስ አሞኛል አሞኛ ነው ዛሬ የመጣሁት። ጣፍቻ አንድ ሰው የት ጠፋሽ ያለኝል። አሞኛን ጌታን አሞኛል ጋይስ! እግዚአብሔር ይማርስ በሉኝ በሉኝ እላችሁ። እኔ ሲጀምረኝ እንዴት ነበር መሰላችሁ? መጀመሪያ ላይ እኔ አኒሚያ ነኝ። አኒሚያ ማለት እንትን አይረን ሄሞግሎቢን በደሜ ውስጥ ያለው የአይረን መጠን በጣም አነስተኛ ነው። እና የአይረን መጠኔ አነስተኛ ስለነበር እንትን ወስድ ነበረ፣ የአይረን መድኃኒቶችን፣ ታብሌቶችን። አንዳንዴ ታብሌት፣ አንዳንድ ጊዜ ደግሞ ሽሮፕ፣ ሽሮፕም አለው። አንዳንዴ ደግሞ ይህ እንትኑ አላረለ ሼክ ተደርጎ እንደዚህ ምትጠጣ ብቻ። ብዙ አይነት የታብሌት አይነት አለ፣ የአይረን መድኃኒት አለ እና ከነዛን ውስጥ ነበረ። አንዳንዴ ግን ምንድን ነው በመሀል አቆማለሁ። አቆማለሁ ማለት ደስ ሲለኝ እወስዳለሁ ደስ ሲለኝ ተዋለሁ። ገብቷቸው? ደስ ሲለኝ እወስዳለሁ ደስ ሲለኝ ተዋለሁ እና እንደዛ ሲሆን በሰውነታችሁ ላይ ደግሞ አይረን አነስተኛ ሲሆን በጣም ነው እንትን የምትሉት፣ ልባችሁ በከፍተኛ ሁኔታ መስራት ካለበት በላይ ይሰራል። አልተመቸኝ። ገብቷችሁ አልመላችሁ? በውስጣችሁ አይረን ሳይኖር ሲቀር፣ አነስተኛ አይረን ሲኖር፣ ልባችሁ መስራት ካለበት በላይ ይሰራል። እና የአይረን ችግር ያለባችሁ ልጆች ትሪት ተደረጉ። ኦኬ ታብሌት አለ ለዚህ ደግሞ፣ አስር ፒስ በካርቶን ሼክ ተደርጎ ሁሌ ከቁርስ ከሜል በፊት ከምግብ በፊት የሚወሰድ አለ ሹሩፕ አለ መሰለኝ ካልተሳሳትኩ፣ ግን እኔ ሹሩፕ ነው ሲቻላል እና አሳያቸዋለሁ። የአይረን መድኃኒት አድርጋችሁ ተጠቀሙ። አይረን የሌላችሁ ሰዎች በፍጹም ኢግኖር እንዳታረጉ፣ እንደኔ ነው የምትሆኑት። እኔ አሁን አይረን በሰውነቴ ውስጥ ስላልነበረ ስፈልግ የአይረን መድኃኒት ወስዳለሁ። አንዳንድ ደግሞ ተዋለሁ አይሜን ትዝ አይለኝም፣ ሙሉ በቃ ወይስ ሲደክመኝ። አይረን እንዳሌለን እንዴት እናውቃለን ካላችሁኝ አይረን እንዳሌላችሁ የምታውቁት በምን አይነት ምልክት መሰላችሁ? አንደኛ ነገር በጣም የድካም ስሜት ይሰማችኋል። ከፍተኛ የድካም ስሜት ማለት ስራ እየሰራችሁ ድንገት የማዞር ዴዚ፣ የማዞር የማቅለሽለሽ። እንቅልፍ ከፍተኛ የእንቅልፍ ስሜት፣ በጣም ነው ተኙ ተኙ የሚላችሁ። ሌላ አንዳንድ የምግብ መቀነስም ይታያል። አንዱ አንዶቹ ላይ ኢንዲፔንስ ነው እሱ። ግን ዋነኛው ሶስቱ ምክንያቶች እንቅልፍ በጣም ትተኛላችሁ። ሁለተኛው ምንም አይነት ኢነርጂ አይኖራችሁም። ሰውነታችሁ በጣም ይደክማል። ሶስተኛው ደግሞ የድካም ስሜት አንዳንዴ፣ ልባችሁ በጣም ኦቨር ይመታል፣ ሾርት ብሪዝ ትንፋሳችሁ ይቆራረጣል። እንደዚህ እንደዚህ አይነት ምልክት የምታየው ሰዎች የአይረን እጥረት በሰውነታችሁ ውስጥ ስላለ ሄሞግሎቢናችሁ ቴስት አድርጉ። ቀላል ነው። የደም ደም ላብራቶሪ ላብራቶሪ ነው የሚገኘው እሱን የብሎን ያጤላችሁ ነው። ዝቅተኛ ከሆነ አይረን ታብሌት ነው የሚሰጧችሁ። ግን ይህ የአይረን እጥረት በሰውነታችሁ ውስጥ ኖሮ ለረዥም ጊዜ ትሬት ካልተደረገ መድኃኒት ካልተሰጣችሁ፣ ምንድነው ወደ ልባችሁ ልባችሁ ነው አፌክት የሚያደርገው ማለት አይረን ስላልጣችሁ ልባችሁ ኦቨር ይሰራል። አይረን በሰውነታችሁ ውስጥ በቂ ሳይኖር ሲቀር ልባችሁ ኦቨር ነው በቃ ሀርድ ወርክ ነው የሚኖርበት የዛ ሰዓት ላይ ለልብ ድካም ምናምን ትጋለጣላችሁ እና እኔ አሁን? እንደዛ ነው ማለት። ልቤን አሞኛል ብዬ ለማለት አልችልም። ምክንያቱም በጣም ብዙ ገና የማረጋቸው ምርመራዎች አሉ። ትላንትና ራዲዮሎጂስት አይቶኛል። ራዲዮሎጂ ቲንክ ካልተሳሳትኩ፣ ምንድን ነው የቸስት ሲቲ ስካን አለኝ። አይተሰርቻለ እሱ። ሌላኛውም ነበረ ኢሲጂ አይ ቲንክ ካልተሳሳትኩ ሲጂ መሰለኝ። ቴክኖሎጂው እዚህ እዚህ ጋር እዚህ ጋር እግራቹ ላይ ተሰክቶ በኤሌክትሪክ የልባቹ ምት ቮሊዩም ዋን ቮሊዩም ቱ እያለ በኢሜጅ ነው እንደዚህ የሚወጡት። ሰጥተውኛል እሱን። እስካሁን እንግዲህ ከተደረገልኝ ነገር ሌላው የደም ነው ደም ሰጥቻለሁ። ፋይናሊ ዛሬ ሲቲ ስካን አሰርቻለሁ የልብ አራተኛው ደግሞ ይሄ ነው ይሄው ምንድነው ሞኒታይዝ ነው የሚያደርገው ላይክ ለሀያ አራት ሰዓት ከኔ ጋር ይቆያል ሙሉ ቦታ ነው ያለው ቅድም እንዳሳያችሁ እዚህ ሰና ይሄው እዚህ ጋም አለ እንደምታውቁት እዚህ ጋ አለ እዚህ ስርም አለ እንዴት እንደማሳያችሁ አላውቅም ይሄው እዚህ ስር ይታያል እዚህ ጋም አለ እና እንደዚህ ሰካክተው ልከውኛል። የው ዚህ ስርም አለ አንድ፣ ሁለት፣ ሶስት፣ አራት፣ አምስት፣ ስድስት፣ ሰባት ስቦታው ሰካክተው ልከውኛል፣ እና አብሮኝ ነው ያለው። ይሄ እንደዚህ እንዲህ ነው የምትተኛው በቃ። ይሄ ቀን ኢቭኒንግ ላይ ነው ላይክስን ስንሳት መሰላችሁ አፍተርኑን ላይ ነው የተደረገልኝ። ከሰዓት አካባቢ ላይ ወደ ሁለት ሰዓት ተኩል አካባቢ ላይ ነው የሚሰካካው እና ይህን ሞኒታይዝ ያደርገው ነገር እንደዚሁ ነው የነገሩኝ ነገር። ሻወራ አልወሰድኩኝም። የምንም አይነት ኤክሰርሳይዝ እንዳታደርግ ብለውኛል። ማለት እንደዚህ ስፖርታዊ ነገር እ የኖርማል ሩቲን አክቲቪቲዎች ኖርማል ብለውኛል።

ሰጥቷቸዋል የራሰ ትልብ በመታየ ደም እንዴት እንደሚረጭ፣ ኤቭሪቲንግ ሁሉ ነገር እዚህ ማሽን ላይ ሪፖርት ያደረግላቸዋል። እሱን አይተው አፍተር ኦል ያው እንትን ይላሉ ዲሳይድ ያደርጋሉ ማለት የሆነ ወደሆነ ውሳኔ ይደርሳሉ። ወይ ስፔሻል ያልሆነ ነገር ካለ ሲሪየስ የሆነ ኬዝ ካሌለኝ እንዳንድ መድኃኒቶችን ይሰጡኛል። የታብሌት የአይረርን ረዴ እየወሰድኩኝ ነው እና ኦቨሮል አሁን ኔ ምንድን ነው ይህንን የማሳያችሁ በቃ አንዳንዴ በጣም ኢመንት የምትሉት ተራ የምትሉት የሆነ ነገር ወደ ሲሪስ ወደሆነ ኬዝ ይወስዳቸዋል። ገብቷቸዋል። እና ምንም የበሽታ ትንሽ የለውም። ትንሽ ነገር ሲያሟችሁ ቶሎ ብላችሁ ታከሙ። በቃ በቃ አንዳንዴ አሟችሁ አማችሁ ግንቤት ሄዳችሁ የምታወጡትን ወጪ ይሆናል የምታስቡት ግን ፋይናል የሆነስ ቦታ ላይ ስትደርሱ ትደናገጣላችሁ። ትናንትና የሆነ ድንዝዝ ነገር ብዬ ነበር። እኔ ልታይ የሄድኩት የአይረኑን ሌቭል ሄሞግሎቢን ቼክ ለማድረግ ነው። ፋይናሌ ግን በቃ ልብ ምናምን እንትን ሲሉ ተደናግጫሉም ድንዝዝም ብያለሁ። በዛ ላይ ደግሞ ሰሞኑን ዱባይ ላይ የሞተችዋ ልጃለች በልብ በሽታ ምናምን ሰምታችኋል። አይ ቲንክ ሰው ይስካፋ የተጠጡ ነው እያሉ ነበረ እና የነበረው ግርግር ደግሞ ሰምታችሁ ደግሞ ራሳችሁ ደግሞ እንደዚህ ስትሆኑ ያስደነግጣል ትንሽ እና ዛትስ ዋይ ነው ይሚነን ያው ምንድን ነው ለራስ ያልኩት ትላንትና፣ በቃ ኦልሬዲ እዚህ አለም ላይ መኖር እስካለብኝ ሰዓት ድረስ በሰላም በጤና እየተነፈስኩኝ እያየሁኝ እየተናገርኩኝ እየበላሁ እየጠጣሁ በሰላም ኖርማል አክቲቪቲ የሰው ልጅ የሚያደርጋቸውን ነገር እያደረኩ በጣም በነፃነት ኖሬያለሁ። ምናልባትም እኔ የዛ ነፃነት ውስጥ ለስንት ዓመታት ሲኖር እኔ በቀላሉ የማገኛቸውን ነገሮች ጥቂት ሰዎች ደግሞ አያገኟቸውም ነበር፣ ገብቷቸዋል። እኔ እንደ ቀል የምተነፍሰውን አየር ሰዎች በጣም በሺዎች እየከፈሉ ነበረ በኦክሲጅን የሚተነፍሱት። እኔ እንደ ቀላላቸው የምራመድበት እግሬን ሰዎች መራመድ አይችሉም፣ እግር በኖረኝ ይላሉ። በጣም ብዙ ነገር እና በቃ በነፃነት እነዚህ ሁሉ ዓመታት እያንዳንዱን ነገር አድርጌ ተፈቅዶልኝ አድርጌ፣ የለም ከዚህ በኋላ ደግሞ ጤነኛ ለመሆን ወይም ደግሞ መሞትም ካለብኝ፣ ሳትስፋይን ያልኩት በቃ ነው። አክሰፕት አደረኩት። ይህን ስላችሁን እሞታለሁ፣ የልብ ድካም አለብኝ ምናምን እያልኳቸው አይደለም ስቲል ምንም ፊገር አውት የተደረገ ነገር የለም። ጀስት ዌይቲንግ ፈር ዘ ሪዛልት ነው፣ ሪዛልቱ ነው የምንጠብቀው። ዋቴቨር ዘ ኬዝ ግን እንደው ኤቨን ኤፍ ነው ቢሆን እንኳን አይ ዶንት ሪሊ ኬር፣ በቃ ማይንድ አላደርግም፣ እንደነገርኳቸው ነው። እስከአሁን ባለችው አሳ ድረስ ተፈቅዶ ሊኖር ያለው ምናምን ነገር፣ ከዚህ በኋላ እንኳን በቃ እንትን ብል አይ ዶንት ሪሊ ኬር፣ በቃ እዛ ዩ ኖ ቢኮስ የሰው ልጅ በቀጠሮ አይሞትም። መቼ እንደምንሞት ማንኛችንም እኔ አሁን ይህንን አውርቼ ይሄ እኔ አሁን የምቀርጸው ቪዲዮ አየር ላይ ውሎ እኔ ልሞት እችላለሁ። ኢዝ ኖ በዲ ነው ብቻ ዛስ ፋይን፣ አይሚን እሞታለሁ እያልኩ ሳይሆን ዩ ኖ ጀስት ላይክ ቢሆን እንኳን ኢቭን ኢፍ ቢሆን እንኳን ዊ ሐቭ ቱ አክሰፕት በላይ በህይወታችን የሚሆነውን ነገር በሙሉ አክሰፕት ማድረግ አለብን። ህመም በሉት፣ ደስታ፣ ሐዘን በሉት። ኦፍኮርስ ዊ ኦል ሐቭ አ ድሪም እናስባለን። ከሰው ሀገር ወተን ከሰው እጅ ወተን ከስደት ወተን የራሳችንን ኑሮ የራሳችንን ቤት በስርተን በሰላም ተኝተን የምንነሳበትን ቀን ድሪም እናደርጋለን ምናምን ነገር ለዛ ደግሞ ካልታደለ እንግዲህ ከማን ጋር ትጣላላችሁ ከፈጣሪ ጋር አትጣሉ ብቻ ግን ያው ፋይናሊ ሃይ ቢ ማለት መወደው ራሳችሁን ጠብቁ በአገኛችሁ አጋጣሚ ውሃ በደንብ ጠጡ ካፍቲን ያላቸውን ነገሮች አትጠቀሙ ኮካ ሶፍት ድሪንኮችን ሻዮችን እነዚህ ኒስካፌዎች ምናምን በቃ ቴክር ምክንያቱም ምኔ ኤቭሪ ሞርኒንግ ቅርብ ጊዜ ወዲህ ያመጣሁት ልምምድ ምንድን ነው? ጠዋት ተነስቼ ቡና ጠጣለሁ በባዶ ወደ ወተት ትንሽ አረግና ጠጣለሁ። እስካፌ ቆየሁ አቁሜያለሁ። ቢኮዝ ዶክተር ቃል በቃል ነው ትጠቀሚ ያለኝ። እስካፌ ቅድምም ነግሬያቸዋለሁ ሲጀመር የአረብ ካንትሪ ላይ ምስካፍ የሚገባው እንጂ ያደጉት ሀገር ላይ በአንድ የተደረገ ምርት ነው ተከልክሏል። እና እሱ ወተት ደግሞ ወተት፣ የወተት ተዋጽኦ ፉል ኦፍ ካልሽየም ናቸው፣ ነው ካልሽየም አለው። አይረን እጥረት ካለባችሁ ደግሞ ካልሽየም መጠቀም የለባችሁ፣ የበለጠ ነው የአይረን ሌቭሉን ዘቀም ያደርግባችሁ። ስለዚህ አይረን ያሌላቸው ልጆች አቮይድ አድርጎ ካልሽየምን ወተት እና ወተት ተዋጽኦ የሆኑትን ነገሮች አትጠቀሙ። እኔ አሁን የምለው ነገር ኢንፎርሜሽኑ አውቃለሁ፣ ግን በጠዋቱ ተነስቼ ወተት በቡና ጠጣለሁ። ዩሲ አንዳንዴ እያወቀን እውቀቱ ኖሮን እንኳን ኢግኖር እናረጋለን፣ ስ ቢልሀብን እንላለን። ፋይናሊ ግን ይሄ ነው በቃ የሚመጣው፣ ሌላ አይደለም። ገባችሁ? ስለዚህ በቻላችሁስ መጠን አዝማች ሲሁ ጋይስ ውሃ በደንብ ጠጡ። በቀን እስከ ሶስት ሌትር ውሃ ጠጡ። እስከ ፌ ምናምን አቁሙ። ካፍቲን ያላቸውን ነገሮች አትጠቀሙ። የአይረን እጥረት ያለባችሁ ሰዎች ደግሞ በደንብ አድርጋችሁ አይረናችሁን ትሬት አድርጎስ በጣም ኢመንት ተራ የሆነ ነገር ነው። ግን የአይረን እጥረት ትሬት ካልተደረገ ወደ ልብ ድካም ሊዞር ስለሚችል፣ ዩ ጋይስ ቴክ ኬር። እኔ ይህን ልናገር ነው የመጣሁት። በተረፈ እኔን ዊሽ አድርጉልኝ ሁላችሁ። እግዚአብሔር እንደመረኝ አይዞች፣ ሰላም እየበሉኝ፣ ቴንኪ ሶሞ፣ አመሰግናለሁ። ምቹ ትራስ ማለት ንጹ አእምሮ ነው። ሰው ሳትበድል ለሰዎች መልካም እያሰብክ በደግነት ኑረ፣ በደግነት ያመሸህበት ቀን አእምሮ ንጹ፣ ልቦና ንጹ፣ እሱ ነው ምቹ ትራስ ማለት።